ለእልትና አልማዝ ከሉሊት ጀርባ የሚያደርጉትን ድርጊት ዛሬ አበባ እውነታውን ነገረችባቸው። ሁል ጊዜም ቢሆን እኔ ከሉሊት ጎን ነው የምሆነው፣ ሉሊት ምንም በማታውቀው ነገር እናንተ ግን እየደበቃችሁ የምታደርጉትን ነገር እኔ እነግራታለሁ ብላ በማለት ለአልማዝ እያስፈራራቸው ትገኛለች። አልማዝም ምን አባሽ አገባሽ አንቺ አንቺ ምን ቤት ነሽና ነው ከኋላ ከኋላ ይሄርሽ የኔ ሚስጥር የምትከታተዩ ስትላት፣ አበባም እኔ ሉሊት እንደብቄ መቆም መቀመጥ አልችልም፣ ምክንያቱም ሉሊት በጣም ሚስኪን ልጅ ናት። ይህንን ያክል በደል ስታደርሱባት ደግሞ እኔ ህሊናዬ ስለወቀሰኝ እነግራታለሁኝ ብላታለች። አልማዝም አበባን አርፈሽ ብትቀመጭ ይሻልሻል፣ ምንም የሚመለከተሽ ነገር የለም እያለች እያስፈራራቻ ትገኛለች። አበባ እናንተ ሄሊና ቢሶች ሄሊናም የላችሁ ሆይ በማለት አልማዝን ሰደበቻት። አልማዝም አንቺ ማን ነው እየተሳደብሽ ያለሽው? በማለት ፍጥጥ ትልባታለች። አበባ ግን የዋዛ አይደለችም እና አሁንም ቢሆን አልተመለሰችላትም። አንቺ እኮ በፖሊስ የምትሳደጅ ሰው ነሽ ግን እኔ እያወኩኝ እናንተ ቤት ውስጥ እንደሆናችሁ ሉሊት እማታውቀውን ነገር ልደብቃት አልችልም። ይህንን ያክል ድርጊት ደግሞ ከዚህ በላይ ልታገሳችሁ አልችልም ብላ በማለት አሁንም ቢሆን አልማዝን ምንም ልትፈራት እና ልታከብራት አልቻለችም። አልማዝም አበባን አርፈሽ ብትቀመጭ ይሻልሻል፣ አርፍ ያለቀመጥም የምትሄድ ከሆነ ጉሮሮሽን ነው የማንቀው በማለት ጉረሮዋን እንቅ ልታረጋት ስትል እሷ ግን ተይኝ ባክሽን፣ እኔማ ሄጄ እነግራታለሁ ብላ ቀጥታ ወደ ሉዊት ጋር ልትነግራት ስትሄድ አልማዝ ከበር በኩል ስለነበረች የአበባን ጉሮሮ እንቅ አደረገቻት። አበባ ልቀቂኝ ባክሽ ወደዛ ልቀቂኝ እያለች እርስ በርስ እየታገሉ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ። አልማዝ የአበባውን አንገት በማነቅ አርፈሽ ብትቀመጭ ይሻልሻል፣ እኔ አይደለም አንችንና አባትሽንም ቢሆን አልለቃቸውም። የዚህ ሁሉ ለአባትሽ ክፉ ነገር እንዳያስብ የምታደርግኝ አንቺ ነሽ በማለት ጉረሯዋን ንቅ አድርጋ አጥብቃ ይዛታለች። አበባም እባክሽ ልቀይቅኝ ልቀይቅኝ ወደዛ ደግሞ አባቴ ምን ያደርግሽ፣ እያለች እየታገለች እና እየተፍጨረጨረች ትገኛለች። አልማዝም አርፈሽ ተቀመጭ ብይሻለሁ፣ አሁንም ቢሆን ዝም በይ አለበለዚያ ያንን በሽተኛ አባትሽን ጭምር ነው የምደፋልሽ ብላ አበባን ጉሮሮዋን ይዛ ቆይታ ወደዛ ውርውር ታደርጋት እና ከሆነ ነገር ጋር እንድትጋጭ ታደርጋታለች። አበባም የወረወረቻት ነገር ላይ በጣም ስለመታት መሬት ላይ ትወድቅባታለች። መሬት ላይ እንደወደቀች አልማዝ ግራ በመጋባት እራሷን ይዛ ደርቃ ትቀራለች። በጣም ነው የደነገጠችው እሷ ሳታስበው ነበር የወረወረቻት። ግን አበባ ከጀርባ የነበረው ነገር በጣም መቷታል ይመስለኛል። መሬት ላይ ወደቀችባት እዛው። አልማዝ አበባ ጎን ደርቃ ቆማ እንደቀረች ልዕልት ቀስ ብላ ተከላሷ ተወጣና ወደ ኩሽና ትሄዳለች። ስትወርቅ ሰምታት ወይም ሲጫጫህ ሰምታ ይመስለኛል። ከዛም ወደ ኩሽና ስትሄድ እናይቱ ድንግጥ ጣለችና አየቻት ቀጥታ ልዕልት በሩ ላይ እንደደረሰች ሎሊት ከክላሷ ወጣችና አበባ አበባ እያለች ስትጣራ፣ ልዕልት ከኩሽናው በር መለስ ብላ ምን ሆነች ነው ለምን ፈልገሻን ነው የጠራ የጠራሽ ትላታለች። ከዛ ሉሊትም አይ ሚበላ ነገር እንድታዘጋጅልኝ ፈልጌ ነበር ስትላት፣ ልዕልትም እኔ እኮ ክላሴን እንድታስተካክልልኝ አዝዣት ነው በማለት ትላታለች። ሉሊትም በመገረም እ ከመቼ ወዲህ አለቻት። ከዛ ይህንን ሁሉ የምታደርገው ልዕልት አበባ ወርቃ ስላየቻት ነው። ያላት አማራጭ ደንግጣ ቢሆንም ማዋሸት እና አበባ ጋር እንዳትሄድ ሉሊትን እዛው በሩ ላይ በወሬ መያዝ ነበር። አልማዝም እዛው አበባ ጎን ቆማ ቀርታለች። ልዕልት ደግሞ ከሉሊት ጋር እየተጨቃጨቀች ነው። አሁን አበባ እንደወደቀች ሉሊት የምታውቀው ታሪክ የላትም። ልዕልት ግን አይታታለች፣ ግን ወደ ውስጥ መግባት አልቻለችም። እሷ እንደሄደች ሉሊት ከክላሷ ወጥታ አበባን ፈልጋ እየተጣራች ነበረ። ይሄ ሲሆን ደግሞ ልዕልት ወደ እናቷ ጋር ወይም ወደ አበባ ጋር ሳትገባ ወደ ኋላዋ ተመልሳ ሉሊትም በወሬ መያዝ እና ማቆየት ነበረባት። ይህንንም አስባ ነው እኔ ክላሴን እንድታስተካክልልኝ አዘዣት እኮ ነው ብላ ሉሊትን እያወራቻት የነበረው። ሉሊት ደግሞ ከዚህ በፊት አድርጋ የማታውቀውን ነገር ዛሬ ላይ አበባን አዘዝኳት ስትላት በመገረም ከመቼ ጀምሮ ነው አንቺ አበባን ክላሴን አስተካክልልኝ ብለሻርሻ? ትላታለች። ከዛ ሉሊትም እኔ የማወቀው አንቺን በፊት ክላስሽን ራስሽ እንደምታስተካክ ነበረ ዛሬ ላይ ምን የተለየ ነገር ምን አዲስ ነገር ተገኝቶ ነው ክላስሽን እንድታስተካክልልሽ አጋዥ አስፈለግሽ እና ያዘሻት ያዘሽ ትላታለች። ከዛ ልዕልትም በመደናገጥ ትልና አይ ትንሽ ስለ ደክመኝ እንዲታግዘይ ብዬ ነው። በእርግጥ አንቺ ውነሽ ነው ሉሊት፣ እኔ ክላሴ ውስጥ ማንም ሰው ሲገባ ደስ አይለኝም ትላታለች ልዕልት ለሉሊት። ሉሊትም አይ እንደዛ ነው እንዴ ጥሩ ነው። አንዳንድ ጊዜ አጋዥ መፈለግም ያስፈልጋል ትላታለች። ልዕልትም አዎ፣ በነገራችን ላይ አንዳንድ ጊዜ ጥቅማቸውንም በደንብ አድርገን መረዳት ማወቅ አለብን ትላታለች። እና ሉሪትም ይህንን ስትል ግራ ስለገባት ፊቷን ኮሽተር ታደርግና አቤት፣ አልገባኝም፣ ምን እያልሽ ነው ትላታለች? ልዕልትም አይ እኔ እንደማየው ከሆነ አበባ የዚህን ቤት ስራ በስነ ስርዓት እየሰራችሁ አይደለም ትላታለች ለሉሊት እናም ዝም ከብሎ ገንዘብ መከፈል የለበትም ብላ ትላታለች። ልዕልት ስለ አበባ መጥፎነት እያወራች ሉሊትም አበባ እኮ በጣም ብዙ ስራ ነው የምትሰራው ብላ ትመልስላታለች። ውድና የተከበራችሁ የቻናል የቤተሰቦች፣ አበባ ወርቃለች፣ ፌን ትነቅላለች፣ መጨረሻዋ ምን ይሆን የሚለውን በቀጣይ ክፍል ይዤላችሁ ይመጣለሁ። ከተመቻችሁ ላይክ ሸር ማድረጋችሁን እንዲሁም ሀሳብ አስተያየት ኮሜንተሪ አስቀምጡ ሰብስክራይብ አድርጉኝ ወዳችኋለሁ